ግብፃውያን ኤርትራን የደገፉበት ወይም ግብፅ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት በኢትዮጵያ ስራ ለመስጠት ኤርትራ ናጽነት ክትረክብ እሞ ዱላውነት አረጋጊጫ ክትነብር ጭሁ ላ ዝብል ሓሳብ አይነበረን። ኤርትራ ነፃ አገር ትሆናለች ሉዓላዊ መሆና በሰላም ትኖራለች ብለው አይደለም። ሓደ ካብ ዓብይ ስትራቴጂያዊ ፀገም ግብፂ ናይ ሚል ማይ ዋናው የግብፅ አጀንዳ እና ስትራቴጂካዊ ጉዳይ አባይ ይውሃል ኣብዚ ማያ እዚ ዝብልሙ ቁፅፃር ናይ ግብፂ ማይ መነሻ የሆኑ ሃገራት ካልተበጠበጡና ሰላም ካላጡ በስተቀር ይህን ውሃ እኛ እንቆጣጠሩም የሚል እምነት አላቸው። እዚ ኣብነታዊ ጠማምታ ዝኾነ ገይሩ ማዕቢሉ ኣብ ናይ ግብፂ ፖለቲከኛታት ናቱ ታሪክ ኣለዎ የግብፂ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ ኢድ ሙባረክ ለመላው ሙስሊም እህት ወንድሞቼ እንኳን ለአንድ ሺ አራት መቶ አርባ ስድስተኛው የኢድ አልአድሃ ያው የኢድ አልፈጥር በዓል በሰላም አደረሳችሁ በማለት የሰዓቱን ዜናዎች ላሰማችሁ። ጎንደር ከተማ አባቶቻችን ያለ ልዩነት የሰሯት ከተማ ናት ብለዋል ተቀዳማዊ ምክትል ከንቲባ አቶ ቻላቸው ዳኛው። 1446ኛው የኢድ አልፈጥር በዓል በጎንደር ከተማ አጼ ፋሲለደስ ስታዲየም ደስታዴን በድምቀት ተከብሯል። በመርሃ ግብር የተገኙት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው እንደገለጹት በጎንደር ታሪክ የእስልምና ታሪክ በአጼ ፋሲለደስ የንግስና ዘመን ትልቅ ቦታ ነበረው ብለዋል። በጎንደር ወርቃማ ዘመን ነጋድራስ የከተማዋን የንግድ ስርዓት በማሳደግ ድርሻው ከፍተኛ እንደነበርም ጠቅሰውታል። ዛሬም እኛ ፖለቲከኞች ሰላምን እንዘምራለን፣ የሃይማኖት አባቶች ለሀገሪቱ ሰላም ሊያግዙን ይገባል ብለዋል። ጎንደር አባቶቻችን ያለ ልዩነት የሰሯት ከተማናት፣ ያሉት ከንቲባው የሙስሊሙ ማህበረሰብ በከተማዋ እየተከናወኑ ያሉ የልማት ስራዎችን በማገዝ ያደረጉት ላለው አስተዋጽኦም ከፍተኛ ምስጋና አቅርበዋል። ብዙ ዜና የተያዘውን ዜና ስናስቀጥል የኢድ አልፈጥር በዓል በሰላም መጠናቀቁን የፌዴራል ፖሊስ አስታወቀ። 1446ኛው ኢድ አልፈጥር በዓል በሰላም ተከብሮ መጠናቀቁን የኢትዮጵያ ፌዴራል ፖሊስ አስታውቋል። በዓሉ በሰላም እንዲጠናቀቅ ከፍተኛ አስተዋጽኦ ላበረከቱት ሁሉ ምስጋናም አቅርቧል። ከፌዴራል ፖሊስ የተገኘው መረጃ እንዳመለከተው ለመላው የሀገራችን ህዝብ፣ ለመላው የእስልምና ሃይማኖት ተከታዮች፣ ለሃይማኖት አባቶች፣ ለበዓሉ አዘጋጅ ኮሚቴዎች፣ ለወጣቶችና ከበዓሉ ዋዜማ ጀምረው የተሰጣቸውን ግዳጅ በሚገባ ለተወጡ የጸጥታ ኃይሎችም የኢትዮጵያ ፌዴራል ፖሊስ ላቅ ያለ ምስጋና ያቀርባል ብለዋል። ወደ ሌላው ዜና ስናልፍ የምስራቅ እዝ ክፍለ ጦር በጽንፈኛው ላይ አስፈላጊውን እርምጃ ወስዷል ይላል መከላከያ ሰራዊቱ። የምስራቅ እዝ ክፍለ ጦር በሰሜን ጎጃም ዞን በብር አዳማ ጠጠር ማርያም ዋሸራ ጎንጂ ቆለላ ሮብ ገበያና አዴት ዙሪያ ባደረገው ስምሪት በጽንፈኛው ላይ እርምጃ መውሰዱን አስታውቋል። የምስራቅ እዝ ክፍለ ጦር ምክትል አዛዥ ለውጊያ አገልግሎት ድጋፍ ሌትናል ኮሎኔል ንጉሴ ገደፉ የክፍለ ጦሩ ሰራዊት የአካባቢውን ሰላም ለማስጠበቅ በተለያዩ አካባቢዎች ስምሪት በማድረግ በዘርፋና እገታ ላይ የተሰማራውን ጽንፈኛ ቡድን የመደምሰስ ተልኮውን እየተወጣ ይገኛል ብለውታል። ሰራዊቱ ጠላትን እግር በእግር በማሳደድ 31 የጽንፈኛ አባላትን በመደምሰስ ስምንት ሰዎች ወይም አባላቱን ደግሞ እጅ መስጠታቸውን የገለጹት ሌተና ኮሎኔል ንጉሴ በዘመቻውም የተለያዩ የነፍስ ወከፍ መሳሪያዎችና ተተኳሾች እንዲሁ ሞተር ሳይክልንም ጨምሮ መማረክ መቻሉን ተናግረዋል። ጽንፈኛውን በማሳደድና የገባበት ሁሉ በመግባት ሌት ከቀን ወታደራዊ ሳይንስና ጥበብን በመለበስ የመደምሰስ ተልኳችንን በውጤት እየፈጸምን ነው ያለው ደግሞ የክፍለ ጦሩ አባል አስር አለቃ ቶሎሳ ሞሲሳ ነው። የሰሜን ምስራቅ እዝ ጥገና ክፍል ተተኪ ሙያተኞችን አሰልጥኖ ማስመረቁን ገለጠ። የሰሜን ምስራቅ እዝ ከኮሮችና ክፍለጦሮች ለተውጣጡ አባላት በመካኒክና በብየዳ ዘርፉ ተተኪ ሙያተኞችን ለማፍራት ታሳቢ ያደረገ ሙያዊ ስልጠና ሰጥቷል። በዚሁ የሙያተኞች መረቃ ስነ ስርዓት የተገኙት የሰሜን ምስራቅ እዝ ሎጂስቲክስ መምሪያ ኃላፊ ኮሎኔል ነጋሽ ኤሬ ተመራቂዎች በሰለጠናችሁት መሰረት ሙያዊ የሚጠይቀውን ኃላፊነትና ዲሲፕሊን ተላብሳችሁ ከየክፍላችሁ በሙያው የአገልጋይነት መንፈስን ተለብሳችሁ ችግር ፈቺ መሆን ይጠበቅባችኋል ብለዋቸዋል። የሰሜን ምስራቅ እዝ ሜንቴናንስ ኃላፊ ኮሎኔል አስማማው በለጠ በበኩላቸው ሰልጣኞች የሜንቴናንስ ሙያ የሚጠይቀውን ስልጠና ተገቢ በሆነ መንገድ በቲዮሪና በተግባር መውሰዳቸውን ገልጠው በስራ አቅም ከነባር ሙያተኞች ይበልጥ ልምድን በመውሰድ ሙያተኞች ሙያቸውን ማሳደግ እና ከዛም ከፍ ያለ ስኬት ላይ ለመድረስ መስራት እንደሚገባቸው አስገንዝበዋል። የተከበሯቸው የጎባለች ቤተሰቦች በተለያዩ ቦታዎች ላይ በአማራ ክልል ላይ ባደረግ ነው የግል የስልክ ልውውጥ፣ እንግዲህ ጽንፈኛው የሚባለው ነገር መሳይ መኮንን አንክሮ ሚዲያ ላይና ኤምኤስ የሚባሉት ሰዎች ላይ ብቻ እየበዛ እንዲሁም ከዛ ውጭ ደግሞ ባሉ ሌሎች ሌሎች ጽንፈኞች ለሶሻል ሚዲያ ግባትና የተለያዩ የረከሱ የደም ንግዶችን ግብይት ለመገብየት ተብሎ የሚወራ እንጂ በቦታው ላይ ምንም ነገር የሌለ መሆኑን አረጋግጠናል። ቀደም ሲል እንዳነበብነው የጎንደርን የኢዳል ፈጥርን በዓል አከባበርና የህብረተሰቡን አመኔታም ማገናዘብ ያድርጋችሁ ነገሮችን ማጣራት ትችላላችሁ። ይሄ ገንዘብ ለመቃረም ተብሎ የሚደረግ የደም ነጋዴዎች የነውር ግብይት መሆኑን እንድትረዱ ማሳሰብ ፈልገን ነው። የሰላምን አማራጭ ባልተቀበለው የሸኔ ቡድን አባል ላይ እርምጃ ወስጃለሁ ብሏል። በሌላ ዘገባው መከላከያ ሰራዊት የምዕራብ እዝ አብዲሳ አጋ ክፍለ ጦር በምዕራብ ሸዋ ዞን ሜታ ሮቢ ወረዳ ቀጣ ቀጣ ቀበሌ ሲንቀሳቀስ በነበረው ህገወጥ ቡድን ላይ በወሰደው እርምጃ የቡድኑን ታጣቂዎች በመምታት የተለያዩ አይነት መሳሪያዎችና ትኳሾችን እንዲሁም ሌሎች ቁሳቁሶችንም በቁጥጥር ስር አውያለሁ ብሏል። የክፍለ ጦሩ ምክትል አዛዥ ለኦፕሬሽን ሌተናል ኮሎኔል አስማመው ዘሪሁን ሰራዊቱ ውጣ ውረድ በበዛበት የሰው ሰራሽ ይሁን የተፈጥሮ ፈተና ተቋቁሞ በበረሃማ ስፍራዎች ዘልቆ በመግባት ከወትሮ በተለየ መንገድ ሸኔን እግር በግር እየተከታተለ የማያዳግም እርምጃ እየወሰደ መሆኑን ተናግረዋል። በተመሳሳይም የንስር ክፍለ ጦር ሬጅመንት በምዕራብ ወለጋ ዞን መንዲ ቆንደላ አካባቢ ሲያሸብር የነበረውን የሸኔ መሪ ጉማ ገራርጋን ገራርገባ ሁሴን አብደልከሪምን ጨምሮ ሌሎች ታጣቂዎችንም መማረኩን የንስር ክፍለ ጦር ሬጅመንት አዛዥ ሻምበል አለሙቱፋ ተናግረዋል። ተመራቂ መሠረታዊ ወታደሮች ተገቢውን ወታደራዊ ሥልጠና መወሰዳቸው ተነገረ። የኮርሶ ኮንተጀንት ማሰልጠኛ ትምህርት ቤት ያሰለጠናቸውን መሠረታዊ ወታደሮች በዛሬ ዕለት በደማቅ ሥነ ሥርዓት አስመርቋል። የማሰልጠኛ ትምህርት ቤቱ አዛዥ ኮሎኔል አዲሱ ተርፋሳ ሰራዊታችን የሀገሩን ክብር በማስጠበቅ ላይ የተመሰረተና ለዚህ ክቡር አላማ የተሰለፈ መሆኑን ጠቁመው ውጤቱ ትውልድ ይህንን የተከበረ ሙያ የሚቀላቀለው የሀገሩን ክብር አስቦ የህዝቦችን ነፃነት አልሞና የህዝብን ሰላም በመጠበቅ ህሉናን ለማረጋገጥ እንደሆነም አስገንዝበዋል። የዕለቱ ተመራቂዎች በካሪኩለሙ መሰረት የመደበኛ ስልጠና አይነቶችን እንደ ስልት ተኩስ አካል ብቃትና የመሳሰሉ ወታደራዊ ስልጠናዎችን መውሰዳቸውን የጠቀሱት ኮሎኔል አዲሱ በዚህም በእውቀት በክህሎትና በአስተሳሰብ የተሻለ አቅምና ችሎታ ፈጥረው ለምረቃ መብቃታቸውን ነው የገለጡት። ተመራቂዎቹ መሰረታዊ ወታደሮች መደበኛ ወታደር ብቻ ሳይሆኑ ከሰርተፍኬት እስከ መጀመሪያ ዲግሪ በተለያየው ሙያ የሰለጠኑ መሆናቸውን የተናገሩት ከፍተኛ መኮንኑ በሙያቸው መከላከያን ብሎም ሀገራቸውን ለማገልገል ቁርጠኝነት ያላቸው እንደሆነም ተናግረዋል። መሰረታዊ ወታደሮቹ በቆይታቸው በተሰጣቸው ወታደራዊ ስልጠናና በአስመዘገቡት ውጤት ቀጣይ ከነበሩ የሰራዊታችን አባላት ጋር ተቀናይተው የሚጠበቅባቸውን ወታደራዊ ግዳጅ በአስተማመኝነት ለመፈጸም የሚያስችል ወታደራዊ ችሎታ የታነጹ ስለመሆናቸውም አዛዡ ኮሎኔል አዲሱ ተርፋሳ አንስተውታል። መሰረታዊ ወታደሮችን በማሰልጠኛ ቆይታቸው የቀሰሙትን የመሰረታዊ ውትድርና ስልጠናና የግል ብቃትን በመጠቀም በሚመደቡበት የስራ መስክ ሁሉ መንግስትና ተቋማትን መከላከያ የሚሰጣቸውን ግዳጅ በታማኝነትና በኃላፊነት ስሜት እንደሚወጡም ወይም መወጣት እንዳለባቸውም ነው አጽንዖት ሰጠው ያሳሰቡት። የሁርሶ ኮንቴጀንት ማሰልጠኛ ትምህርት ቤት መሰረታዊ ወታደሮችን አስመርቋል። በምረቃ ስነ ስርዓቱ በክብር እንግድነት የተገኙት የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናንት ጀነራል በላይ ስዩም ሀገር ታፍራና ተከብራ በነፃነት የምትቆመው የሀገርን ክብርና የነፃነትን ዋጋ የሚያውቅ ሀገር ወዳድ ሰራዊት ማፍራትና ማብቃት ስትችል ነው ብለዋል። በመሆኑም ተቋማትን መከላከያ እንድተቋም በጠንካራ መሰረት ላይ ለመገንባት መጠነ ሰፊ የፕሮፌሽናል ሰራዊት ግንባታና ሪፎርም ስራዎችን እየሰራ ጎን ለጎንም ህዝብና መንግስት የሰጡትን ተልዕኮ በአኩሪ ተጋድሎ በመወጣት ላይ እንደሚገኝ ተናግረዋል። በተጨማሪ መከላከያ የውጭና የውስጥ ጽንፈኛና አሸባሪ ኃይሎችን በመዋጋት ህልማቸው እንዳይሳካ በማድረግ ሀገራችን ኢትዮጵያና ህዝባችንን በመታደግ ተግባር ላይ እንደሚገኝም አንስተዋል። ተመራቂዎች በስልጠና ቆይታቸው በመሰረታዊ ውትድርና ስልጠና ያገኛችሁትን ወታደራዊ ሳይንስና ጥበብ እንዲሁም እውቀት ችሎታና ክህሎት በመጠቀም በምትመደቡበት የሰራዊታችን ክፍሎች ሁሉ የተልዕኮ አፈጻጸም ብቃት በማሳደግ ረገድ ከፍተኛ ኃላፊነት እንደሚጠበቅባቸው አውቃችሁ በታላቅ አገራዊ ስሜት መንቀሳቀስና ከነባሩ ሰራዊት ጋር በመሆን ልምድና ተሞክሮን ቀስማችሁ ለሰላም መስራት አለባችሁ ሲሉ አሳስበዋል። ወደ ሌላው ዜና ስናልፍ እንደምታውቁት እንግዲህ በአማራ ክልል ያለው የጃዊሳ በፋኖ ስም ተጠቅሎ የመጣው አሸባሪ ቡድን እንግዲህ ትናንትና ላይ ቅዳሜ በአማራ ክልል በጋይንትና ከምር ድንጋይ መካከል ጎብጎብ በሚባል ቦታ የተፈጸመው እናውርን ነው ይሄ የሚያሳየው ዜጋ ቡደውን ተጨማሪ አታች እናደርጋለን። ሁለት አሽከርካሪዎች ታግተው ተወስዶ አንድ ሹፌር በጥይት ተመትቶ ቆስሎ ጋይንት ሆስፒታል ሕክምና ላይ እንደሚገኝም የሹፌሮች አንደበት ተናግሯል። የጋይንት ደብረ ታቦር ወረታ መንገድ ጉዳይ ልባት ያስፈልገዋል ተብሏል። በዚህ ደረጃ ሹፌር የሚዘረፍ የሚታገት የሚገደልበትም ሂደት ሊቆም ይገባል ነው የተባለው አሽከርካሪው ድንበር አቋርጦ በሀገር ባህሩ ቀልጦ እንቅልፉን አጥቶ ወገቡ ጎብጦ ፈታኝ የሆኑ መንገዶችን ሁሉ በጥንቃቄ አቋርጦ ለሀገር ግብአት ሲያመጣ የክብር ሰላምታ እንጂ ቃታ ሊሳብበትም አይገባም ተብሏል። ሹፌር ላይ የተመዘዘ በትር፣ የተከፈተ ቃታ፣ የተሳበ ምላጭም ሊቆም ይገባል። አሽከርካሪው ህዝብን እያገለገለ ባለበት መሪ ጨብጦ በሚጓዝበት በዚህ ደረጃ ሰላሙን መንሳት፣ የላቡን ያቆሙ መብላት፣ አካሉን ማሳጣት፣ ህይወቱን መቅጠፍ ሊወገዝ ይገባል፣ ሊቆምልን ይገባል ባል ተብሏል። የተከበራችሁ የጉባራች ቤተሰቦችም ይህንን ክፉ መንፈስ ከምድራችን ከአማራ ክልል ህዝብና ጫንቃ ላይም እንዲወድቅ እንግዲህ በቻላችሁ ታቅሙሉ ፈጣሪን፣ እንደው ፈጣሪ ፍረድ እንድትሉ ነው የማሳስበው። በሚገርም ሁኔታ እዚህ ጋር ቦቴዎችን መጥተው ነዳጁን በሜዳ ላይ ሲበትኑ ሁሉ ነው የሚታየው። ቪዲዮውን አታች እናደርጋለን።

ለው ዜና ስንሻገር አራተኛ ዓመት ሰኔ 2013 ዓ ም ጠቅላይ ሚኒስትር አብይ አህመድ ምን ብለውን ነበር ይላል፣ ኢትዮጵያን ፕረስ። ስንሰራ የሚረዱ የሚረዱ የሚያረዱ አሉ። ስንሰራ የሚረዱ ባያግዙም ይገባቸዋል። የሚረዱን ደግሞ በጊዜ በገንዘብና በእውቀት የሚያግዙን ናቸው። የሚርዱት ደግሞ ብልጽግናችን የሚያስጨንቃቸው ናቸው። የሚያርዱት ግን እውነትና ንጋት እያደር ይጠራል የሚለውን የኢትዮጵያ አባባል ውሸትና ምሽት እያደር ይነግሳል ብለው ለመተካት የሚጥሩት ብቻ ናቸው። እኛ ግን የሚረዱንን አስከትለን ለሚረዱን ታምነንና ሳንሰርቅ በንጹሕ ልብ እያገለገልን የሚረዱትን አጽናንተን የሚያርዱትን ደግሞ አስታክሰን ስራችንን እንቀጥላለን ብለው ነበር ጠቅላይ ሚኒስትር ዶክተር አብይ። ኢትዮጵያ እንደ ቅኔ ነች፣ እኛ ደግሞ እንደ ገጣሚ ነን። አሁን የምንጽፈው ታሪክ ዛሬ ሳይሆን በልጆቻችን ሲተረክ ይኖራል። እያንዳንዱ ኢትዮጵያዊ ዛሬ ቢነቃና አሻራ ላይ ቢያተኩር አዲስ ስራ ቢሰራ ቢተባበር ቢቀናጅ ኢትዮጵያ እውነትም የአፍሪካ ፈርጥ መሆን ትችላለች ብለው ነበር ጠቅላይ ሚኒስትር ዶክተር አብይ አህመድ። ስንቶች ይገባን ስንቶች ምን አደረግን? ይህንን ገብቶን ይህንን ሁሉ ያሉትን አድርገን ነው እሳቸውን በመተቸት የቆም ነው። ሁሉም ሰው ራሱን ይጠይቅ፣ ለራሱም ዋጋ ይስጥ፣ ምን እያደረገ እንዳለና ምን ለመስራት እንዳሰበ። ወደ ሌላው ዜና ስናልፍ ከንቲባ አዳነች አቤቤ ኮሪደር ልማት ሰራተኞች ማዳጋሩ ከንቲባ ዳነቻ አበቤ በሁለተኛው ዙር የኮሪደር ልማት የሚሳተፉ ሰራተኞችን በስፍራው በመገኘት ነው እንኳን አደረሳችሁ ብለው ማዕድ ያጋሩት። 1446ኛውን ኢድ አልፈጥር በዓልን ምክንያት በማድረግ ማዕድ ባጋሩበት ወቅት ቀኑን ከኮሪደር ልማት ሰራተኞች ጋር ማሳለፍ የሚያስደስት መሆኑን ተናግረዋል። የኮሪደር ልማት ሰራተኞች ከተማን በውብና የአማረ ገጽታ ለመቀየር ስለ ሰለቸን ደከመን ሳይሉ ሌትም ቀንም ስለሚሰሩ ምስጋና ይገባቸዋል ብለዋል። የኮሪደር ልማት የከተማዋን ገጽታ የሚቀይር ዘመናዊና ለነዋሪዎቿ ምቹ የሚያደርግ በመሆኑ ስራው ተጠናክሮ ይቀጥላል ብለዋል። ወይዘሮ አዳነች አበቤ እናመሰግናለን። ከንቲባ አዳነች አበቤ። በሌላ ዜና የኢድ አልፈጥር በዓልን ምክንያት በማድረግ ለአቅመ ደካሞች እንዲሁም ማዕድ አጋርተዋል። ከንቲባ አዳነች አበቤ በቦሌ ክፍለ ከተማ በሚገኘው ተስፋ ብርሃን ቁጥር ሁለት የምገባ ማዕከል ነው በመገኘት ለአቅመ ደካሞች ወገኖች የኢድ አልፈጥር በዓልን አስመልክቶ ማዕድ ያጋሩ ሲሆን የእንኳን አደረሳችሁ መልካም መልእክት አስተላልፈዋል። በመልእክታቸውም የኢትዮጵያውያን የመጠያየቅና የመደጋገፍ እሴትን ይበልጥ ማጠናከር እንደሚገባም ገልጧል። ከንቲባ አዳነች አበቤ ከተማ አስተዳደሩ ለአቅመ ደካሞች የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም አረጋግጠዋል። እናመሰግናለን ወይዘሮ አዳነች። ሬክተር ስኬል በሰባት ነጥብ አንድ የተመዘገበ የመሬት መንቀጥቀጥ በቶንጋ ተከስቷል ተባለ። በፓስፊክ ውቅያኖስ ላይ በምትገኙ ቶንጋ አንድ መቶ ሰባ አንድ ደሴቶችን የያዘች ሀገር ስትሆን ከመቶ ሺህ በላይ ሰዎች በላይ የሚኖሩባታል ተብሏል። የአሜሪካ ጂኦሎጂካል ሰርቬይ መሬት መንቀጥቀጥን በ7.1 ሬክተር ስኬል የመዘገበ ሲሆን የመሬት መንቀጥቀጡም ከዋናዋ ደሴት ሰሜን ምስራቅ አቅጣጫ 100 ኪሎ ሜትር ርቀት ላይ እንደተመዘገበም አስታውቋል። ደሴቱ በሱናሚ ልትጠቃ እንደምትችል ማስጠንቀቂያ ሲሰጥ የነበረ ቢሆንም የፓሲፊክ ሱናሚ ማስጠንቀቂያ ማዕከል የሚያሰጋ ነገር የለም ብለዋል። በመሬት መንቀጥቀጡ የደረሰ ጉዳት እስካሁን ሪፖርት ባይደረግም የሱናሚ ማስጠንቀቂያ መሳሪያዎች ግን ሰዎች ወደ ዋናው ደሴት እንዲገቡ ማስጠንቀቃቸው የቀጠለ መሆኑ ተነግሯል። ወደ ሌላው ዜና ስናልፍ የሱዳን የፈጥኖ ደራሽ ኃይል መሪ ጦሪው ከካርቱም መውጣቱን አመኑ። የፈጥኖ ደራሽ ኃይሉ መሪ የሆኑት መሐመድ ሐምዳን ደጋሎ የሱዳን ጦር ካርቱምን ከተቆጣጠረ በኋላ ለመጀመሪያ ጊዜ አስተያየታቸውን የሰጡ ሲሆን ከጦሩ ጋር የሚያደርጉት ውጊያ እንዳላበቃ እና ወደ ካርቱም ዳግም እንደሚመለሱ ተናግረዋል። ደጋሎ አክለውም ጦራቸው ከዋና ከተማዋ መውጣቱን ያመኑ ሲሆን የወጣ ነው፣ ግን በአመራሮቻችን በተወሰነ ታክቲካዊ ውሳኔ ራሳችንን በኦም ዱርማን ለማደራጀት ነው ብለዋል። የጦር መሪው አክለውም ጠንክረን እንመለሳለን ያሉት ሲሆን ድርድርና ስምምነት አለ ብላችሁ የምታስቡም ከጦር ውጭ ቋንቋ እንደሌለን ግን እወቁልን ብለዋል። የሱዳን ጦር ዋና ከተማን ካርቱምን የያዘ ሲሆን ትናንት በሆምዱርማን በኦምዱርማን ማለት ነው የሚገኘውን ቁልፍ የገበያ ቦታ መያዙንም መነገሩ ይታወሳል። የጦር መሪ ጀኔራል አብደል ፈታ አልቦርሃንም ለፈጥኖ ደራሽ ኃይሉ ይቅርታ እንደማይኖር ሲናገሩ ቡድኑን በከማጥፋት ውጪ ምንም አይነት ድርድር የለንም ብለዋል። በሱዳን ላለፉት ሁለት ዓመታት የቀጠለው የእርስ በእርስ ጦርነት የቀጠለ ሲሆን ከፍተኛ የሆነ የሰብአዊ ቀውስም የተመዘገበበት ጦርነት ሆኖ ቀጥሏል ተብሏል። ሌላው ሐማስ ለጋዛ ሰርጥ የቀረበውን የአዲስ የተኩስ አቁም ሀሳብ ተቀብያለሁ አለ። የንቅናቄው ኃላፊ ከሊል አልሃያ እስራኤል ስምምነቱን እንደማጥስ ተስፋ እንዳላቸውም ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ቢሮ እስራኤል ከአሜሪካ ጋር በመስማማት በጋዛ የተኩስ አቁም ዙሪያ የራሷን የስምምነት ሐሳብ ለአሸማጋዮቹ ማቅረቧን ቅዳሜ ዕለት አስታውቀዋል። እስራኤል ያቀረበችው ምትክ ምክረ ሐሳብ ከአሜሪካ ጋር ስምምነት እንደተደረሰበት ቢገለጽም ምንም ምን ሐሳቦችን እንደተካተቱበትም የተባለ ነገር የለም ነው የተባለው። አሜሪካ በጉዳዩ ላይ በይፋ አስተያየት አልሰጠችም። እንደ አውሮፓውያን አቆጣጠር ጥር 19 በስራ ላይ የዋለው ተኩስ አቁም ስምምነት በዚህ ወር መጀመሪያ ካበቃ በኋላ የእስራኤል ኃይሎች በራፋ በእግረኛ ጦር ዘመቻ ሲጀምሩ በጋዛ ሰርጥ ደግሞ የአየር ድብደባ ማድረጋቸውን ነው የቀጠሉት። ሁለቱም ወገኖች የመጀመሪያው የተኩስ አቁም ስምምነት ካበቃ በኋላ ሁለተኛው ዙር ስምምነት ላይ መደረስ ሳይችሉም ቀርተዋል። ሐማስ በመጀመሪያው የተኩስ አቁም ምዕራፍ 33 አጋቾችንም ለቋል። በኢራን የሚደገፈው ቡድኑ አሁንም 59 እስራኤላውያን በቁጥጥሩ ስር ያሉ ሲሆን ከነዚህ መካከልም ሁሉም በህይወት ይኖራሉ ተብሎ አይታመንም። ከአምሳ ሁለት ሚሊዮን ብር በላይ የሚገመቱ የኮንትሮባንድ ዕቃዎች ተያዙ አለን ፖሊስ። የኢትዮጵያ ፌዴራል ፖሊስ ከአምሳ ሁለት ሚሊዮን ብር በላይ የሚገመቱ የኮንትሮባንድ ዕቃዎች መያዙን ነው የተናገረው መነሻውን ከደሴ ከተማ በማድረግ የኮንትሮባንድ እቃዎችን ጨምሮ ወደ አዲስ አበባ ሲጓዝ የነበር አይሲዙ ሰሌዳ ቁጥር ከወደ አዲስ አበባ 47609 ከህብረተሰቡ በደረሰው ጥቆማ መሰረት የሰሜን ምስራቅ ፈጥኖ ደራሽ አመራርና አባላት ባደረጉት ብርቱ ክትትል በደብረ ብርሃን ልዩ ቦታ አርሴማ የፍተሻ ኬላ ላይ ሹፌርና ረዳት ከነ ኤግዚቢቱ በቁጥጥር ስር መዋላቸውን ጠቁሟል። ኮንትሮባንዲስቶቹ የትራስ ልብስ፣ የሶፋ ጨርቅና ሌሎች የቤት እቃዎች ከላይ በመጫን አታለው ለማለፍ ሲሞክሩ ባርሴማ ፍተሻ ኬላ ላይ የነበሩ የኢትዮጵያ ፌዴራል ፖሊስ አባላት ባደረጉት ፍተሻ 52 ሚሊዮን 83100 ብር የሚገመቱ የተለያዩ የኮንትሮባንድ እቃዎችን ነው ይዘው በአዲስ አበባ ቃሌቴ ጉምሩክ ቅርንጫፍ ገቢ ማድረጋቸውን የፌዴራል ፖሊሱ አባላቱ ያስታወቁት። ወደ ሌላው ዜና ስንሻገር አሜሪካ የሶማሊያን የአየር ማረፊያዎችና ወደቦቿን በብቸኝነት እንድትቆጣጠር ሀሳብ ቀረበ። ሶማሊያ ስትራቴጂካዊ የአየር ማረፊያዎችንና ወደቦቿን አሜሪካ በብቸኝነት እንድትቆጣጠር ሀሳብ ማቅረቧ ተገልጧል። ሮይተርስ እንደዘገበው የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ሀሳቡን ያቀረቡት ለአሜሪካው ፕሬዚዳንት ዶናልድ ትራምፕ በጻፉ ደብዳቤ ነው ብሏል። ሶማሊያ አሜሪካ በብቸኝነት እንድትቆጣጠራቸው ሀሳብ ካቀረበችባቸው መካከል በባሊዶግሌ የሚገኘውን የአየር ማረፊያን ጨምሮ የበርበራና የቦሳሶ ወደቦችን እንደሚያካትም ደብዳቤው ገልጧል። ደብዳቤው አክሎም ቦታዎቹ ስትራቴጂካዊ መሆናቸውን ጠቅሶ ሀሳቡ በቀጠናው የአሜሪካን ተሳትፎ ለማጠናከር እድል እንደሚፈጥርም አመላክቷል። የተከበራችሁ አድማጭ ተመልካቾቻችን ወደ መጨረሻው ዜና ስናልፍ ደብረጽዮን ገብረ ሚካኤል የሚመሩት ህወሓት ፌዴራል መንግስቱ የጊዜ አስተዳደሩን ስልጣን በመራዘም ዙሪያ ብቻውን እየሰራ ይገኛል በማለት ማምሻውን ባወጣው መግለጫ ከሷል። ጊዜ አስተዳደሩ የፕሪቶሪያ የግጭት ማቆም ስምምነት ውጤት እንጂ የፌዴራል መንግስቱ ብቸኛው ውሳኔ አይደለም ያለው ቡኑ ለጊዜ አስተዳደሩ አዲስ ፕሬዚዳንት በመሾም ዙሪያ በቅርቡ ከፌዴራል መንግስቱ ጋራ ውይይት ማድረጉንና የቡኑ ማዕከላዊ ኮሚቴ ጊዜ አስተዳደሩ ምክትል ፕሬዚዳንት ጄኔራል ወደ ታደሰ ወረደ በጌታቸው ረዳ ምትክ በፕሬዚዳንትነት እንዲሾም መወሰኑን ገልጧል። ሆኖም ከጠቅላይ ሚኒስትር ጽህፈት ቤት ዛሬ የቀረበው የእጩ ፕሬዚዳንት ጥቆማ ጥሪ ይህንኑ የህዋት ውሳኔ ችላ ብሎታል በማለት ነው ቡድኑ እየወቀሰው ቡድኑ አያይዞም የጊዜያዊ አስተዳደሩን ፕሬዚዳንት የመሾም ስልጣን የጠቅላይ ሚኒስትሩ ብቸኛ ውሳኔ እንዳልሆነ በመጥቀስ የእጩ ፕሬዚዳንት ጥቆማ